የአገራችን ህጎች በተለይ እነዚህ የተጠናከሩ ህጎች ሲቪል ኮድ፣ ኮሜርሻል ኮድ፣ ሲቪል ፕሮሲጀር ኮድ፣ ክሪሚናል ኮድ ወዘተ ምንጫቸው ከተለያየ አገራት ነው። ከአንድ ሀገር ብቻ የተቀዳ አይደለም። በተለይ የፍትሐ ብሔር ህጉን እያየን እንደሆነ ከፈረንሳይ፣ ከጀርመን፣ ከስዊዘርላንድ አንዳንድ ጊዜ ደግሞ ለምሳሌ የወለ ህግ ላይ ከሊባኖስም ተብለዋል። ምናልባት ሊባኖስ እንኳን ለምን አስፈላጊ የሆኑ አርቃቂዎቹን እንደከተቱት ምንም አጥጋቢ ምክንያት ባይኖሩ፣ ምክንያቱም ጠነክል ያደገ የህግ ስርዓት ያላትም አገርም አይደለችም። ነገር ግን በተለይ የእኛን አገር ህግጋት በጥልቀት ለመረዳት ተዛማጅ የሆኑትን የህግ ምንጮች ብቻ ሳይሆን አጠቃላይ የእነዚህ ሀገራት ህጎች ምን እንደሚል መረዳት የእኛን አገር ህጎች ለማነጻጸር እና ለመረዳት በጣም ጠቃሚ ነው። እንደሚታወቀው ኢንተርኔትና አርቲፊሻል ኢንቴሊጀንስ ከመምጣቱ በፊት አንዱ አስቸጋሪ የነበረው ነገር የተለያዩ አገር ህግጋትን እንዲሁም ደግሞ በእነዚያ ህግጋት ላይ የተጻፉ መጽሐፍቶችን እንዲሁም ደግሞ በእነዛን ህጎች በመተርጎም የየሀገራቱ ፍርድ ቤቶች የሰጧቸውን ውሳኔዎች ማግኘት አስቸጋሪ ነበር። የሚሆነው አሁን ግን እድሜ ለኢንተርኔትና በተለይ ደግሞ ለአርቲፊሻል ኢንቴሊጀንስ አንደኛ ዋና ምንጮቹን በቀላሉ ማግኘት እንችላለን። ማግኘትም ብቻ ሳይሆን ያገኘናቸውን ምንጮች ላይ ተጨማሪ ምርምር ለማድረግም እጅግ በጣም ቀላል ሆኗል። አርቲፊሻል ኢንቴሊጀንስ እንዴት መጠቀም እንዳለብን የምና ከሆነ ማለት ነው። ስለዚህ የመጀመሪያውን ስራ ያደረግኩት ምንድን ነው በተለይ ከውል ህግ ጋር ወይም ደግሞ ከፍትሐ ብሔር ህጉ ጋር በተደጋጋሚ የሚጠቀሱ የተወሰኑ ሀገራት ህጎች አሉ። የፈረንሳይ፣ የጀርመን፣ የስዊዘርላንድ፣ የግብፅ፣ ጣሊያን ወዘተ ማለት ነው። ስለዚህ ፍርድ ቤቶችም ህጉን በሚተረጉሙበት ጊዜ፣ ዳኝነት በሚሰጡበት ጊዜ እነዚህን መሰረት ተደርጎ ሌላ ሰው የሰራውን ምሁራዊ ጥናት ማመሳከሩ እንደተጠበቀ ሆነ፣ ግን ዋናው ኦሪጂናል ሶርሱን ማየቱ ለእነሱ በጣም ጠቃሚ ነው ብዬ ስላሰብኩኝ እዚህ ጋ እንደምታዩት የስድስት ሀገራት ሲቪል ኮድ የፍሬንች ሲቪል ኮድ፣ ፍሬንች ሎፍ ኮንትራት 2016 የተሻሻለው ስዊስ ሲቪል ኮድ፣ ኮድ ኦፍ ኦብሊጌሽን የስዊዘርላንድም፣ ጀርመን ሲቪል ኮድ፣ ኢታሊያን ሲቪል ኮድ እና ሌባኖስ ኮድ ኦፍ ኦብሊጌሽን ኮንትራት። በተጨማሪም የግብፅም አንዳንዴ ስለምጠቀስ ኢጅፕት ሲቪል ኮድ መጨረሻ ላይ ያለው የሲቪል ኮዱ የፊሊፒንስ ምንም እንኳን ከኛ ሀገር ጋር ባይገናኝም እንደዚህ የጠናከረ ህግጋትን የሚከተሉ የሲቪል ሎው ሀገራት ብዙውን ጊዜ በተወሰኑ ነጥቦች ላይ የህጋቸው መመሳሰል ቅርብ ስለሆነ የእኛን ሀገር በመተርጎም ረገድ የሌሎች ሀገራት ሲቪል ኮዶችንም አንበቡ፣ ጠቃሚ ነው ብዬ ስላሰብኩኝ እዚህ ጋር በነፃ እንድትወርዱ በዚህ ኢትዮሌክስ ኢትዮሌክስ ዝባር ሲቪል ኮድስ ብላችሁ ስትገቡ ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እነዚህን ህጎች በነፃ ማግኘት ትችላላችሁ። በእኔ እምነት በተለይ በህግ አተረጓጉም ረገድ እነዚህን ኦሪጂናል የህግ ምንጮች ማግኘት የእኛ ሀገር ህግ አረዳድ በጣም ጠቃሚ ነው ብዬ አስባለሁ። እንዲሁ አንዱ ምሳሌ ለመግለጽ ያክል ለምሳሌ 1179 እንዴት መተርጎም እንዳለበት ለመረዳት የተወሰኑ ሀገሮችን ህጎች ብታነጻጽሩት የእኛ ሀገር አረዳድና በሌሎቹ ሀገሮች ያለው አረዳድ ምን ያክል በተለይ የእኛ ሀገር አረዳድ ምን ያክል መርህ ላይ ያልተመሰረተ እንደሆነ መረዳት እንችላለን። ምንድ ነው የሚለው 1179 ለምሳሌ በሌላ ሰው ንብረት ላይ ሳይቃወመው፣ አሁን ፍርድ ቤቶች ይህንን ለጥጠው ፈቃደኛ ሆኖ በሚሰራበት ጊዜም ተፈጻሚ እያደረጉት ነው። ነገር ግን ተፈጻሚ አንድ ሰው ፈቃደኛ ሆኖ በራሱ ይዞታ ላይ ሌላ ሰው እንዲሰራ ከፈቀደ ስራበት ካለ ይሄ 1179 ጥያቄ አይደለም። የሁሉንም ህግጋት ተመሳዩን ብታነጻጽሩትም የሚሰጣችሁ ምላሽ ይሄ ነው። በተጨማሪም በተለይ በተደጋጋሚ ስህተት የሚሰራበት ፔቲሲዮ ሄሬዲታቲስ የወራሽነት አቤቱታ እየተባለ የሚጠቀሰው ማለት ነው ከፓርቲሽን ወይም ደግሞ ከክፍል ጋር ወይም ደግሞ አንደኛው ወራሽ ድርሻን ይዟልና ይስጠኝ ተብሎ ከሚቀርብ ጥያቄ ጋር አንዳችም ግንኙነት እንደሌለው መርዳት ይቻላል። ትሽ ወለድታሲስ ወራሽ ሳይሆን ወራሽ ነኝ ብሎ በፍርድ ቤት የወራሽነት ማስረጃ አውጥቶ ንብረቱን የያዘ ሰው እውነተኛ ወራሽ ወራሽነት ማስረጃው እንዲሰረዝ እና በወራሽነት ማስረጃው መሰረት የያዛቸውን ንብረቶች እንዲመልስ አቤቱታ የሚያቀርብበት የጣሊያንም የፈረንሳይም ምንም እንኳን በቀጥታ ተመሳሳይነት ባይኖረውም እንኳን ይህ ክሌም የሚደረግበት ሶስተኛ ወገን እጅ ያለ ንብረት ክሌም የሚደረግበትን ስርዓትና የሕግ መፍትሄ ከኛ ሀገር ጋር ስታነጻጽሩት እኛ እየሄድንበት ያለው መስመር ፍጹም የአረዳድ ድክመት እንዳለበት አመላካች ነው። ለሌሎቹም እንደዚህ በተደጋጋሚ እየተነሱ ከአሁን ድረስ መፍትሄ ላላገኙ ጉዳዮች ከ1123 ጋር በተያዘ ከቀብድ ጋር በተያዘ ወዘተ መፍትሄ ለማግኘት ዋና ምንጮቹን ውል ላይም በተለይም እንደዚሁ ደግሞ በተለይ የሚጠቀሱት እያንዳንዱ ድንጋጌዎች የቺችኖቪችን ወይም ደሞ ኮሜንታሪ ኦን ኮንትራት ብሎ ብታዩ እያንዳንዱን ድንጋጌ ከየት ከየት እንደመጣ ስለሚጠቅስ በቀጥታ ወደዛ አንቀጽ እየሄዳችሁ በማንበብ በቀላሉ የኛን ሕግ ለመርዳት ቢያንስ ጠቃሚ ናቸው። ወሳኝነት እንኳን ባይኖሯቸው ዞሮ ዞሮ ፍርድ ቤት የራሱን ትርጓሜ ነው የሚተረጉመው። ነገር ግን እነዚህን ድንጋጌዎች ከማንበብ ባለፈ አንደኛ ቀደም እንዳልኩት አርቲፊሻል ኢንቴሊጀንስ አጠቃቀሙን በደንብ ታውቁበት ከሆነ በዛ ድንጋጌ ላይ ፍርድ ቤቱ የሰጠውን ለምሳሌ የፈረንሳይ የማይንቀሳቀስ ንብረት ሽያጭ ጋር በተያዘ ከሆነ ድንጋጌው ከዚህ ዋናውን ድንጋጌ ዋናውን ሲቪል ኮድ አንቀጽ ከማንበብ ባለፈ የፈረንሳይ ሀገር ፍርድ ቤቶች እንዴት እየተረጎሙት እንደሆነ በዛ አንቀጽ ላይ የተጻፉ የምሁራን ስራዎችን ወዘተ በቀላሉ ለማግኘት እና ይህም ደግሞ ለእኛ ሀገር ሕግ መዳበር ከፍተኛ ሚና የሚጫወት ነው ብዬ ስላሰብኩኝ እነዚህን ምንጮች እንድታመሳክሩባቸው እዚህ ላይ ቁጭ አድርጌላቸዋለሁ። ሊንኩን እዚህ ዲስክሪፕሽን ላይ አስቀምጣለሁ። ተጠቀሙበት ለማለት ያክል ነው።